አስወጣለሁ ገና አፈውሳለሁ፣ ገና አገለግላለሁ። ዛሬ የሆነ ምዕራፍ የሚጨመርለትና የሚቀጠልለት ሰው አለ። እግዚአብሔር ወደ አዲስ ምዕራፍ የሚከተው ሰው አለ። እግዚአብሔር እንደዚህ እላቸዋለሁ አሁን አልጨረሳቸውም። እንደዚህ አትጨርሱም። እንደዚህ አይጠናቀቅም። ገና ጋኔን ልታስወጡ፣ ገና ልትፈውሱ፣ ገና እግዚአብሔር በእናንተ ሊሰራ ያቀደውን ሊያደርግባችሁ እግዚአብሔር በር እያንኳኳ ነው። ገና ለአዲስ ምዕራፍ በር እየተንኳኳ ነው። ገና ለአዲስ አደራረግ በር እየተንኳኳ ነው። እንደዚህ አልፈጸምም በሉ። ይውላችሁ መተው ቦታ ከዚህ ውጣ፣ ከዚህ ሸሽ፣ ሌላ አገር ይድኩ ያሉት ሲወለድ እንደዛ አርጓል። ሲወለድ ተሰዷል። እንደ ትናንት አይደለም በሎ። እስኪ አሁን ወደ ግብጽ አልወርድም በሎ። አሁን አልሸሽም በሎ። አሁን አልፈራም በሎ። አሁን አምናለሁ በሎ። አሁን እዋጋለሁ በሎ። አሁን አሸንፋለሁ በሎ። ግዴላቸው አሁን ወደ ግብጽ አትወርዱም። አሁን አትሸሹም፣ አሁን አታመነቱም፣ አሁን አትታመሙም፣ አሁን ወደ ታች አትወርዱም። እግዚአብሔር ወደ ከፍታ ያወጣቸዋል። ነገር እንደነበረ አይቀጥልም። አሁን እንደ ትናንትና የምትኖሩበት ዘመን አይደለም። እንደ ትናንትና የምትመላለሱበት ጊዜ አይደለም። እንደ ትናንት ፌል የሚያደርግበት ጊዜ አይደለም። ነገር እንደ ትናንት የሚበላሽበት ጊዜ አይደለም። እግዚአብሔር እንዳሰበው የሚያደርግበት እግዚአብሔር ያቀደላችሁን የሚያደርግበት ያ የተወሰነ ጊዜ ደርሷል። ያ እግዚአብሔር የወሰነው አፖይንትድ ታይም ደርሷል። በኢየሱስም። ምናልባት ባለፈው ምናልባት በቀደመው ጊዜያቶቻችሁ ላይ የሆነ ጊዜ ላይ የሆነ ሞከራችሁ ፌል ስላደረግ አሁንም እንደዚያው ሊመስላችሁ ይችላል። አሁንም ፈሪሳውያን፣ አሁንም ሰዎች መሻሻ ያለባችሁ ሊመስላችሁ ይችላል። ግድ የላችሁም። አሁን ግን የንጉሥ ቁጣ በተነሳበት ጊዜ ለ ስፍራህን አትልቀቅ። ይኸኛው ሲስን ነው አሁን። ካላችሁበት ከየትም ስፍራ አትለቁም፣ ከየትም አትነቀሉም። እግዚአብሔር ያጠናቸዋል፣ እግዚአብሔር ይተክላቸዋል፣ እግዚአብሔር ፍሬያማ ያደርጋቸዋል፣ እግዚአብሔር ያለመልማቸዋል። ሕይወታችሁ ላይ የሚታየው የእግዚአብሔር ቃል ነው። ሕይወታችሁ ላይ መታየት የሚጀምረው የእግዚአብሔር ድምጽ ነው። እግዚአብሔር ዛሬ በቃሉ ድንቅ አንጎዳ ጎደላቸዋል። እግዚአብሔር በሕይወታችሁ ላይ ይሠራል። አሁን የምትሰሙት ቃል ምንድነው የሚያደርገው? ካላችሁ ይተክላቸዋል ይተክላቸዋል ሰፈር እንድትለቁ ሀገር እንድትለቁ እንድትሰደዱ ለሚያደርገው ቀበሮ እግዚአብሔር መልእክት ይልክለታል። መልእክት ይልክለታል። የሆነ ረጅም ጊዜ የቆየ የሆነ ተግዳሮትማ ይገፈፋል፣ ይንከባለላል፣ ይታየኛል። በቃ ከሰዎች ላይ ሸክም ሲንከባለል ይታየኛል። እየተመኘውላችሁ አይደለም እያየውላችሁ ነው። እግዚአብሔር የሚለው ድምጽ ነው የምነግራቸው እኔ መጀመሪያ መተንበይ የምፈልገው ለፓስተር ናታን ነው። እና እውነት እንደዛ ነው የታየኝ እና የሆነ ወደ አራተኛው የህይወት ምዕራፍ ደርሰና እግዚአብሔር በሰባት በሰባት ከፋፍሎ ህይወትን ያሳየኝና 3 7 አልፎ 3 ሀያ አንድ አመት አልፎና ሶስት ሰባቶች አልፎ እና ዳንኤል ላይ ሲጀምር ሱባኤም የሚለው በሰባት ነው አይደለ? ግን እንደዛ ብቻ ሰባት ሰባት እና ከዚህ በፊት በሄድክበት መንገድ ልትሄድ።

እግዚአብሔር እንደዚህ ያድሳል። እግዚአብሔር እንደዚህ ያቆማል። እግዚአብሔር እንደዚህ ሰዎችን ፕሮፌቲካሊ አይናቸውን ይከፍታል። በሚባል አደራረግ እግዚአብሔር እንደዛ ሲያሳያ ያለው ለሚመጣው ዘመን እግዚአብሔር ሲያከብዳ ያለው ላካ ባራሻ ታንዳ ለባስ እና እዚህ አካባቢ ሰዎች ሞተር ላይ ሲወጡ ያለው እና እግዚአብሔር ከፍጥነት አንጻር ብቻ ነበር እዛ ሆኜ ሲናገረኝ የነበረው። ግን ለካ አሁን ለምሳሌ ከተማ ላይ ምናምን ካያችሁ ሞተር የሚጠቅመው ለፍጥነት ብቻ አይደለም። በር እንትን መንገድ ተዘጋብኝ ማያሳሰበ ትራፊክ ጃም ማያሳሰበ የሆነ በር የማይዘጋበትና አልፎ ቀዶ የሚሄድ ህዝብ ይታየኛል። ዛሬ እግዚአብሔር እንግዳ ነገር የሚያደርግለት ሰው ይታየኛል። መንገድ አልፈ ስትሄድ አያለሁ። መንገድ አውጥታ ስትሄድ አያለሁ። ስትሻገር አያለሁ። አንዴ ማታ ላይ ትዚህ ይለኛል። በሆነ መኪና በሆነ ሰፈር እየሄደን እያለ መብራት ያዘን እና ብዙ መኪና ቆሟል። በቃ በምን አይነት ኮንፊደንስ ሞተሩ እንደሄደ። እንደዛም ነው የሚሆንለት ሰው አለ። ምን ማለት እንደሆነ ታውቃላችሁ? በረሃብ ዘመን፣ በድርቅ ዘመን ይስሐቅ

እንደ አገር እኮ የተቀየረ ሲዝን የለም። እንደ አገር ኧረ ጦርነት ነው፣ ኧረ እንደዚህ ነው፣ ኧረ ፖለቲካ፣ ኧረ ግብር እንደዚህ ነው፣ ኧረ እንደዚህ ነው እየተባለ ንግን እየጨመረ ነው እየተወደደ ነው እየተባለ የአብርሃም የይስሐቅ የእስራኤል አምላክ እርሱን የኪዳን አምላካችን ነውና ይኸውልህ በዛው አመት መተውጥፍ እንዳፈራ መንገድ ለአንተ ብቻ ሲወጣል ያለሁ መንገድ ለአንቺ ብቻ ሲወጣልሻ ያለሁ መንገድ ቀዳችሁ ስታልፏ ያለሁ ፈጥናችሁ ያለሁ ወደ አዲስ ምዕራፉ ስትገቧ ያለሁ እግዚአብሔር ዛሬ ምን ያደርግላችኋል? ኢየሱስ ጌታ ነው። አጭር እግዚአብሔር ቃል አካፍላለሁ። ከዛ ለብዙ ሰዎች ታመሙ፣ ሰዎች ጸልያለሁ። ፕሮፌት፣ አለ እኔ አለሁ። መንፈሳዊ አባታችን በመንፈስ አለ። አሁን እዚህ የሚያምን ሰው ካለ ማለት አለ። በመንፈስ ኢየሱስ ጌታ ነው። አፖስትል ክንፍ ይታያችሁ ከጀርባዬ አለ። ድምፁም ከውስጤ እኮ እየወጣ ነው። ራዱሽ ዲ ሃዱስ ሳባ እየወጣ ነው። ኢየሱስ ጌታ ነው። ሃሌሉያ ቅድም ፓስተር አቢና ነካካውና ዛሬ እንዲል ነው። ከዛ ፕሮፌት ደግሞ ለየለት አመጣው መልእክቶች የተሰብኮ ያልቁ ነው። ጌታ ያረይቱ ወቃ ወይ ሌላ ጉባኤ ነው እንዴ? ላከኛ ጌታ ይባረክ እና ተነካክተዋን በቃ ዛሬ እግዚአብሔር እንደዛ አለኝ። አጥብቀው ለጸለዩ የመልስ ቀን ነው አለ። አሜን ይህን በላቸው ያለ ጌታ አጥብቃችሁ እየጸለያችሁ ያላችሁ ሰዎች ዛሬ ተልኬ መጥቻለሁ። ለማን ነው የምናገረው? በኢየሱስ ፕሮፌሳይ ሃሌሉያ። እግዚአብሔር አጥብቃችሁ ለጸለያችሁ ሰዎች ዛሬ የመልስ ምሽታችሁ ነው። አጥብቃችሁ ለጫዋችሁ ሰዎች ዛሬ የመልሳችሁ ጊዜ ነው። አሜን። ኢየሱስ ጌታ ነው። ሁላችን ሁላችንም ሐዋርያ ስራ ምዕራፍ 12 ላይ እንሂዳለን። ክብር ለጌታ ይሁን። ይገርም ነው። በዚያም ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው የዮሐንስም ወንድም ያዕቆብን በሰይፍ ገድለው አይሁድም ደስ አሰኛቸው አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው የቂጣ በዓል ወራት ነበረ በዚያ ጊዜ ወደ ወይኔ አገባው ከፋሲካም በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱ አራት ወታደሮች ሆነው እንዲጠብቁት ለአራት ጭፍሮች ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ስለማ ስለ ጴጥሮስ ማለት ነው። ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አሜን፣ ሃሌሉያ ሃሌሉያ እኔ አላውቅም። ዛሬ ግን የሚሆን ነገር አለ አጥብቆ የተጸለየላችሁም ለያችሁሞ እንው ደክሟችሁ በቃ አጥብቆ አፖስትል የጸለየላችሁ የፕሮፌት አጥብቆ ፕሮፌት የጸለየላችሁ እን ደግሞ አጥብቃችሁ የጸለያችሁ ሰዎች ዛሬ የበርስ ምሽት ናዛ የሐዋርያት ሥራ መጽሐፍ ስትመለከቱ ሐዋርያት ሥራ ማለት የሐዋርያት ስራ መን በመንፈስ ቅዱስ የሆነ ሐዋርያት የሰሩት ወይ ደግሞ ሐዋርያት የጌታን ስም በመግለጥ ያደረጉትን ትልቅ ድርጊት የያዘ ነው። ትልቅ ታሪክ ነው። ሐዋርያት ስራ ስታነቡት እራሱ ውስጣቸው የሆነ እሳት መንፈስ ይገባ። እኔ ሐዋርያት ስራ ሳነበው፣ በቃ በዛ ሳምንት ያለኝ አገልግሎቱ ይቀየራል። እኔ ንገር፣ ዛሬ በኢየሱስም ከሰማይ የሆነ እሳት አንተ ላይ ይወድቃል። አንድ ሪቫይቫል የሚያስነሳ የጌታን ስም የሚገልጠ በየከተማው ኢየሱስ የሚያስበለ አንድ ኃይል ይገናኛ፣ አሜን አራሜን ብለው ውሰድ፣ ህዝቤ አንድ ኃይል ይገናኛችሁ። በጣም የሚገርማችሁ ነገር ግን እነዚህ ሰዎች እነዚህ ሐዋርያት ኢየሱስ በነበረበት በአካል በነበረበት ጊዜ ጸሎት ለመጸለይ ያጣታቸው ሰዎች ነበሩ። በጣም መጸለይ የሚባል ነገር አይገባቸውም። ኢየሱስ እንኳን በተራራው ስብከት እየጸለየ መጥቶ ሲያቸው ይተኛሉ። ደግማችሁ ጸልዩ ይላቸዋል። ተኝተው ያገኛቸዋል። ጸልዩ ይተኛሉ፣ ጸልዩ ይተኛሉ ራካ ይታያማ አሁን ግን የሚገርማቸው ሐዋርያት ሥራ ላይ ግን አንድ ነገር ተጀመረ። የመጀመሪያ የመንፈስ ክብር መገለጥ ካገኛቸው ሰዓት ጀምሮ ሰዎቹ መጸለይ ጀምረዋል። አሜን። አልሰማችሁኝ አልሰማችሁኝም? እራት አያማራ። እንደውም ሐዋርያት ሥራ ላይ እኮ በጣም የሚገርማቸው ከትንሣኤ ከተነሳ በኋላ ዮሐንስ 20 ላይ ቁጥር 21 አካባቢ ሲናገር እንደዚህ አላሰበሰባቸውና ኢየሱስም ምን አለባቸው ይላል። እንደዚህ አላቸው፣ እፍ አለባቸው እንዲህ ሚል ቃል አለ። እፍ አለባቸውና መንፈስንም ምናሉ ይላል ተቀበሉ ይላል። ይሄ መንፈስ ምንድን ያደርጋቸው ሲባል ሐዋርያ ሥራ ላይ ገብተው እንዳይተኙ ነው ያደርጋቸው። ይጸልዩ ጀመር። በአንድ ልብ ሆነው በመለኮት ፊት መጸለይ ጀምረዋል። አምላካቸው መፈለግ ጀምረዋል። አንተ ጸሎት የገባበት ነገር ሁሉ አይበላሽም። አያያያ ጸሎት የገባበት ነገር ሁሉ አይበላሽም። ወደ አምላክ የገባ ነገር ወደ ምድር ይሱ ይመጣ ኃይል አለ። ከሰማይ የሚያመጣው የክብር ኃይል አለ። ከሞን ሁሰን አንተ ብድግ በልና በኢየሱስ ከሰማይ የሚመጣ ኃይል አለ። ጸሎት ከሰማይ የሚያመጣው የሚገልጠው ኃይል አለ። ዛሬ አዩል በመሠዊያ ተንበርክከ ከዚህ ቀን ጀምሮ ዲፕሬሽን ሳይሆን ከሰማይ የሚመጣ የእግዚአብሔር የልዑል ኃይል ቤትን ይሞላዋል፣ ህይወትን ሕይወትን ይቆጣጠረዋል። ሻካራራ ባሳታ በጣም ይገርምኩ ነው የዮሐንስ ላይ የነበረው ያ ትንሹ እፍ ያለባቸው ያ ጸጋ የሚገርማቸው ነገር ሐዋርያ ሥራ 2 ላይ መጸለይ ጀመሩ በአንድ ልብ ሆነው ሻፓራካታ ያራ አባባ ልሳኔ ለምግር ይጸልያሉ። በአንድ ልብ ሆነው የተስፋው መንፈስን ይጠብቃሉ። የተስፋውን መንፈስ አብ ሊልከው ያለው መንፈስ በጸሎት ሆኖ እየጠበቁ ሳለ የእግዚአብሔርም መንፈስ ቤቱን ሞላው ይላል። አሜን። ናታላ ባባያ አንድ ሰው አለ የጸሎቱ አራት በአራት የሆነች ክፍል አላውቅም፣ ለአንዳንዶቻችሁ ሶፋችሁ ውስጥ አላውቅም፣ አልጋችሁ ስር አላውቅም። የተለየ ክፍል ካላችሁ ከዚህ ቀን ጀምሮ በዚያ ስፍራ ልክ መጸለይ ላይ ስትጀምር የሰማይ ክብር ወደ አንተ መግባት ይጀምራል፣ መቆጣጠር ይጀምራል። አትሞስፌራችሁ ይቀየራል፣ ንግግራችሁ ይቀየራል፣ አድራሻችሁ ይቀየራል። አሜን አንድ ሰው ጮክ ብሎ አጥብቄ እጸልያለሁ ይበል አጥብቄ እጸልያለሁ ብላችሁ አጨብጭቡ በሉማና በጣም ይገርማል መጽሐፉ ስንመለከት በዚህ ነው ጉዞ የጀመረው የሐዋርያት ሥራ ላይ በጣም ይጸልያል ይኸውላችሁ ይጸልያሉ ይጾማሉ ሁለት ምዕራፍ እንዳለፋቸው አሁንም ይጸልያሉ አራት ላይ ይጸልያሉ ይጾማሉ በጸሎቱና በጾሙ ቁጥር ዘሴም የመጀመሪያ የመጣው ያ የክብር መንፈስ ድጋሚ ይመጣል አጠገባቸው ያለውን ሰው አለ እሺ፣ አጥብቀ እየጸለይክ ነህ ወይ? በሉት። እየመጣ ያለ ክብር አለ በሉት። አለ እየመጣ ያለ ክብር ክብር አለ። ራታካባዲና ሰብራቴሻ ርያው ያቆብ ምዕራፍ አምስት ላይ ሲናገር እንደዚህ አለ። ኤልያስም አለ አጥብቆ በሚጸልይበት ጊዜ አለ ሰማያትን ዘጋ አለ ሚገርም ቀርሜሎስ ላይ እኮ የሚገድማቸው አጥብቆ ኤልያስ አጥብቆ ነበር የሚጸልየው፣ እና ለነገሥታት ጭምር ችግር ሆነባቸው። እግዚአብሔር እንደዚህ አለው ከአፍቃል ጋር አስማማለሁ አለው። ዘሞመንት ብድግ አለና ሰማይ ይዘጋ ሲል ሰማይ ይዘጋ ዛሬ አንድ ሰው አለ፣ የአጋንንትን ዓለም ቢዘጋ። አንድ ሰው አለ፣ የጨለማን ዓለም ቢዘጋ። አሜን። የዲሞኒክን ዓለም ዘግቶ የሚያልፍ አለ። የሆነ መንደል ላይ አስቆሞ የሚያልፍ ሰው አለ። አሜን። እግዚአብሔር አሁን ይህን እሳት ለኮልሃ። አጥብቆ ይጸልይ ነበር ኤልያስ። ኢየስ አንገቱን አቀርቅሮ ይጸልያል። ራሺ ካቡራ ሳታ ሬ ሸከተ ሬቦ ሳፋ አንተ ንጉስ አይቀር ይንቀጠቀጣል። ኤልያስ ጸለይ ማለት ቤተ መንግስት ድረስ የሆነ ነገር ይናወጣል። ሲያገኘው ራሱኮ አካብ እንደዚህ ያለው በጣም ሲያገኘው እንደዚህ ያለው አንተ እስራኤልን የምትገለባብጣል። እውነት እኮ ይገለባብጣል። ግን ችግሩ እነሱ በሁለት ሐሳብ የነበሩ ሰዎች ስለነበሩ እንደዚህ አላቸው። ኖ ኖ ኖ ኖ የምገለባብጠው እኔ አይደለሁም። አይ ነው አይኖ ማንትሬ ይገለባብጣል። የምጸልየው ጸሎታው መልስ አለው አለ። ግን አለ ዛሬ በሁለት ልብ እንኳን አታነክሱም አለ። ዛሬ ደግሞ የመጣሁት አማልክቶቻችሁን ሊገለባብጥ ነው። አሜን። አጥብቀ ጸልያ ነው በሉት። መልሱ መልሱ ኃይለኛ ነው በሉት መልሱ አስከፊ ነው። በጠላት መንደር ላይ በሎት፣ መልሱ አስከፊ ነው ትሱስፊነውትጭ ማታ ላካ ባራባሻ ታያ ኤልያስ ጋር ገባሁ አ ትንሽ ልበላችሁ፣ ይሄ ቄርሜሎስ ማለት የኤልያስን የጸሎትን ኃይል የምታገኙበት ስፍራ ነው። እዛ ቦታ ላይ ገቡ ማለት ማንኛውም የጠላት አጀንዳ መከናወን አይችልም። ለዚህ ነው ጥራልኛ ነው ወደ ጽሎት ስፍራ አራት መቶ ነ 50 ነቢያት ደግሞ ደግሞ አራት መቶ ደግሞ የአሸራ ነቢያት ሌላ 850 አራት መቶ ሰዎች በአንድ ሃሌሉያ። ያ ቦታ ግን የኤልያስ የጸሎቱ ስፍራ ነው። አጥብቁ ከጌታ ጋር ኮኔክት የሚያደርግበት ስለዚህ ማንም መቶ እዛ ቦታ መስዋዕት ማድረግ አይችልም። አጠገባች ያለው ሰው ከዚህ ቀን ጀምሮ በሉት

ኤልያስ በሚጸልይበት ስፍራ ገቡ። ሰዎች ልክ መሰዋ ሲያደርጉ ባሎይ ሲሉት የለም፣ በመሰውያ ስፍራ ላይ ማላገጥ ትጀምራለህ። አሜን። ጠላቶች ላይ ማላገት ትጀምራለህ። አሜን። ልመልሳችሁ ወደ ሐዋርያት ሥራ። በጣም የሚገርማችሁ በጸሎት የተሞላ ምዕራፍ ነው፣ ሐዋርያት ሥራ ግን እዚህ ክፍል ላይ ግን የሚገርመው ጴጥሮስ ተያዘ። ከሱ በፊት ግን ኤሮስ እጁን ጫነባቸው የሚል ነገር እናያለን። እጁን ጫነባቸው። ይህን ጸሎት የተሞላ ቤተ ክርስቲያን እጁ ተጫነባት። ልንገርህ እጁ ከተጫነብህ መርሶ አንድ ነገር ነው። አጥብቆ መጸለይ። አሜን። አጥብቆ መጸለይ። ሁላችሁ ያዕቆብን የያዘ ገደለው ይላል ሲያዩ ዝም ብሎ ሲመለከት ኤሮድስ ላይ ያለው ይሄ አለቃው ገዢ ሲመለከት ሚጸልይ ሰው የለም። ዝም ካላችሁ አለና ጴጥሮስ ነው አጠገባችሁ። ምንም ነገር ሲሆን ምንም ነገር ወደ ጓዳ ግባ በሎት ወደ ወደ ቸርችና ወደ ቸርችና ወደ አንዳንድ ነገር ራሴን አሞኛል ወገቤን አሞኛል ብለህ ዝም ካልክ አለቀልህ። አጥብቀህ ጸልይ። ካቴሉ ሻባሃ ያጥንት ካንሰር ሳይልህ አጥብቀህ ጸልይ። ሹሩ ሳፋ አንዳንድ ሰው ከበሬ ልኩ ነው። አጥብቀህ ጸልይ። ዝም አትበል። ሩሻ ካታ በረሃ ምንድን ነው አንተ ለቀ ሂድ እንጂ በለው፣ አቃጠልኩ በለው፣ አነደድኩ በለው። አሜን! ኢየሱስ ጌታ ነው። ሲያይ ዝም ብሏል። ቤተ ክርስቲያን የጸሎት ንቅናቄ የቆመበት ሰዓት ይመስለኛል። የጸበ እየሳሰበ ከዛ ላይ ልክ ያዘ ጴጥሮስን ሲዝ አማር ነው። ሰዎቹ መሪ አጡ አሉ ያቆብ እናት ቤት መጸለይ ጀመሩ። ሻካራ ላባራካ ዛሬ አላውቅም። የአባቶቻችሁን ጸሎት ይሰማል። ይኸው ቅድም ብያቸዋለሁ። ስሙኝ፣ ስሙኝ ቅድም ብያቸው፣ አንተ ስለ አንተ የሆነ ሰው ጸለየ። ዛሬ የሚመለስበት ምሽት ነው። አሜን። ዛሬ የሚመለስበት ምሽት ነው። እኔ መንፈስ አባቴ ብዙ እንደማለድልኝ ያስታውቃል። ፊቴም መልኬ ምናምን ያስታውቃል። ራሸ ካላራ አሁን የኖርኩት ድሮ ሁሉ በራሴ ብቻ አይደለም። የሆኑ አባቶች ጸልየው አልፈውልኛል። የሆኑ አባቶች ነቢይ ይነሳ ብለው ነበረ፣ ይሄው ተነስቻለሁ። የሆኑ አባቶች መጋቢ እንዲነሳ፣ አስተማሪ እንዲነሳ፣ ሐዋርያ ነቢይ እንዲነሳ ትላት ጸልየው ነበረ። አሁን የዛ መገለጥ ነኝ ነኝ። ዛሬ ምን አለው? በኢየሱስም ይሰማ። የጠበቀ ጸሎት ይሰማ። ብሎኛል ጌታ። አጥብቀው ለጸለዩ ተጸለዩላቸው፣ ዛሬ የመልሳቸው ቀን። አሜን። እና በጣም የሚገርማችሁ ጴጥሮስ ተይዟል። ጴጥሮስ የመጸለይ ጊዜ የለውም። ጴጥሮስ ያለ የመተኛት ጊዜ ነው። አቤት ሰውዬው ደግሞ ደስ ሲል። እኔ መስለኛ ግን ያሰበው ምን እንደሆነ ካላችሁ፣ ኢየሱስ እንደዚህ ብሎታል። በሸመገል ጊዜ ያለው ሰዎች ያስታጥቀዋል። ትንቢት ያለው ኪተኛል ለእንደው ለመገለጥ ያህል ነው። ትንቢት ያለው ከት ነው። ሃሌሉያ! አቤት የእግዚአብሔርን ድምፅ ጉልበት ያወቀ ሰው ይተኛ። አሜን። የስለኛ ጴጥሮስ ፈርቶ አይደለም። ታኛ ይላል። የፈራ ሰውም ያለቅሳል እኮ ይጸልያል። አልጸልይም ቺኩራዛ ሃሌሉያ! ለባለ ከዛ ግን አጥብቀው ግን የሚጸልዩ ሰራዊቶች ነበር። ዬስ አጠገባቸው ነው። አጥብቆ ቢጸልይ ሰራዊት አለ በለው አና አና ኮባራ ስለኔ ሚተጋ ሰው አለ በለው ስለኔ ደሞ ሚተጋ አባት አለ በለው ስለኔ ሚተጋ ጸሎት ግሩፕ አለ በለው ሃሌሉያ በሕብረት ያምናል። ብዙ ቸርች ነው እንግዲህ እዚህ ያለው ሰው ሁሉ የተለያየ ቸርች ውስጥ የመጣ ሰው ነው። አይን ንገራችሁ፣ የእናቶች ጸሎት ሳይቀር ይመለስላችኋል። ለማን ነው የምተነብያው? በኢየሱስ የእናቶች ምልጃ ሳይቀር ያገኛቸዋል።

ቅድም ፕሮፌሲ ነበር። እውነት እኮ ነው፣ እውነት እኮ ነው። የለመደ አለ። ይሄ ቀበሮ ያቺ ቀበሮ ለምዳለች፣ መግደል ለምዳለች። እስቲ ቀበሮ በሉ፣ እስቲ ሃሌሉያ። ቀበሮ ዛሬ የሚሞትበት ምሽት ነው በሉ፣ ዛሬ የሚሞትበት ምሽት ነው። ሃሌሉያ አሜን። ጴጥሮስ በወጣ እኮ ማግስት ትል ገደለው ይላል። ይሄ አሳሪ፣ ይሄ ሌባ፣ ይሄ ገዳይ፣ የሚገርማችሁ ነገር ትልቁ ነው። ዛሬ ይሞታል በኢየሱስ እኮ ግዙፍ አርገ ያየኸው እግዚአብሔር የሚገልበት መንገድ ብትረዳ እግዚአብሔር እሱን የሚያሰናበትበት መንገድ ብትረዳ በኢየሱስ አንተ ጀነራል እንደ መልአክ አለ። ለነገሩ ግን አጠገባችሁ ዛሬ አጥብቆ ይመለስልሃል አለ። አጥብቆ እግዚአብሔር ነው። የመልስ ቀን ይሄ ዛሬ ነው ይልሃል። ነው መልስ ዛሬ ነው። ቀን ነው ዛሬ ነው። እባክህ ዛሬ ነው። ሃሌሉያ። ስለ ጴጥሮስም ተጣጣ ቤተ ክርስቲያን ትጸልያለች። ራሳ የምትጸልይ ቤተ ክርስቲያን ባይዛው አትሞትም። አሜን። የምትጸልይ ቤተ ክርስቲያን ህያው ነች። አሜን። የምትጸልይ ቤተ ክርስቲያን የሰማይን አካል ትገልጣለች። አሜን። የምትጸልይ ቤተ ክርስቲያን ሰማይን ታሳያለች። አሜን። የምትጸልይ ቤተ ክርስቲያን ሰውን ታስመልጣለች። አሜን። የምትጸልይ ቤተ ክርስቲያን ትውልድን ታስመልጣለች። አሜን። ይገል ተጸል ከዛ ወዲያው እንገራቸው በአራት ወታደር በአራት ክፍል የተመደበ አራት ክፍል ሶስት በራለሁ አራት አራት ወታደር የተመደበ አንተ እስከ ታች እስከ ጴጥሮስ ድረስ ጴጥሮስ ለጥ ውላ፣ ከዛ መልአክ ገባ። ታሪክ ይነግኳለም። ዛሬ አንተ ጋር የሚሆነው ነገር ወደ አንተ ቢዝነስ፣ ወደ አንተ ስራ፣ ወደ አንተ አገልግሎት፣ ዛሬ ጃይንቶች ዛሬ ይላካሉ። ጸሎት የሚፈጥረው ዓለም አለ። አንተ ጃይንቶች ዛሬ ይመጣሉ። አሜን፣ ሃሌሉያ፣ ሃሌሉያ። ያንተ ነገር ለማስፈታት ካለበት ስፍራ ጠጣ ጠጣ እያደረገ ሃሌሉያ ዛሬ ይልሃል። የአንተን ጉዳይ ሄደው እንደት ይለዋል፣ ተነሳ፣ ተነሳ፣ ተነሳ ልብስህን ልበስ፣ ልብስህን ልበስ፣ ተነሳ ይልሃል፣ ተነሳ ይልሃል። አሜን ጫማ ልበስ ይልሃል፣ ወገብህ ታጠቅ ይልሃል። አሜን ማና ታራባስ አጥብቆ በሚጸለይበት ሰዓት እነዚህ ሰው እነዚህ ጃይንቶች ገብተው ወታደሮቹ አሌሉያ እንዳሉ እንደቆሙ ኮኖ ተነሳ። አሜን ዞር ሲል ይሄኛው ይዳል ያኛ ይዳል ምን ነካቸው? አይታወቅም። ተነስ ልበስ ልበስ። ጴጥሮስ ራል ህልም ህልም እየመሰለ አሜን። እዚህ ቁጭ ያላችሁ አጥብቆ ሲጸለይ መልሱ ህልም ህልም ነው የሚመስለው። በቃ አሜን። በእውነት እኮ ነው ህልም ህልም በቃ እንዴ! ይሄ ምንድነው? በውኑ ነው በህልሜ ነው የሚያስብ ነው መልሱ። ለማንም መታናበያ፣ ለኔ ነው ላንቺ ከሆነ በጌታ በኢየሱስ በመልአኩ ወደ አንቺ ቤት ዛሬ ይመጣ ወደ አንተ አድራሻ ዛሬ ይገባ። አሜን። ያ እግዚአብሔር ልኳቸዋለና፣ ዛሬ መፈታት ይሆና። አስፈታው እስከ መጨረሻው በር ድረስ አውቆ ተከፈተ እስከ ተባለው በር ድረስ እያስጓዘ ዛሬ ምሽት እንደዛ ነው የሚሆነው። ያንተን ጉዳይ ያንተን ነገር እግዚአብሔር በጌታ በኢየሱስ በሮችን እየከፋፈተ በሮችን እየተፋፈተ በሮችን እየተፋፈተ በሮችን እየተፋፈተ ያሳልፍህ አለ። አሜን። አጥብቀ ጸልይ። ሃሌሉያ። አሜን አሜን። የሆነ ዘመን አጥብቀ ጸልየሃል። አትፍራ። ዛሬ ደክሞ ከሆነ ጊዜ እግዚአብሔር ለዛ ነገር ዛሬ መልስ ይዞ እየመጣ ነው። ከማን ጋር ነው መሆነው? በጌታ በኢየሱስ ስም አንተ ነህ ዛሬ። በኢየሱስ ስም ፈረኛ አንቺ ነሽ ዛሬ የምትወጭበት ጊዜ ነው። የምጥስበት ጊዜ ነው። የምጥስበት ጊዜ ነው። ኤሮሳን መሰለው። ከዛ በኋላ ወጥቶ እቤቱ ጋር የመልሱ የጸሎቱ መልስ ጋር ቴንክ ዩ ፋዳር

ማንም ሰው ያመልጣል ከማይባልበት ዛሬ ባጥብቆጥሮት ይመልጣል። እግዚአብሔር እንደዚህ ብሎኛ በጣም ብዙ ብዙ ወዳላ የተጎተቱ ሰዎች ወደፊት ይፈጥናሉ ብሎኛል። በዚህ የጸሎት ኃይል ዛሬ በኢየሱስ ተጎትተው ያሉ ወደፊት ይፈናጠራሉ፣ ተይዘው ያሉ ይፈታሉ። ሃሌሉያ! ባሪያ ብሎ አልቅድም። ማንም ሰው ወደ ታች አይወርድም፣ ከዚህ በኋላ ወደ ላይ ይወጣል። ማንም ሰው ወደታች አይወርድም። ዛሬ ወደ ታየለት ይፈጥናል፣ ወደ ታየለት ይፈጥናል። አንደኛ አጥብቀህ ስትጸልይ የሚሆነው ካልህበት ዓለም ትፈታለህ

ነገራችሁ ጌታ ይኸውላችሁ፣ እህ እንደዚህ ነው። ብዙ ጊዜ አንዳንድ ሰዎች አጥብቆ መጸለይ ሲገባቸው ቅድም ነጓቸው ነው የሆነ ነገር ሲጀምራቸው በሽታ ዝም ይሉታል። አንድ ቀን ሁለት ቀን አጠገባቸው አይሆንም፣ በሉት አጠገባቸው አይሆንም። ዛሬ አምጽ አለው በሉት ዛሬ አምጽ አለው፣ አምጽ አለው፣ አምጽ አለው። አጥብቄ ጸልያለው በሉት አጥብቄ ጸልያለው። ፈጽሞ አይዘኝም፣ ባለ ፈጽሞ አይዘኝም። ሃሌሉያ። አንድ ሰው ቢሮ ይገባና የአለቃው ፊት ኮስተር ሲልበት በቃ አለቃው ጠላኝ የሚል ትርጉም እየሰጠ ከዛ በኋላ ይቀጥላል። በሚቀጥለውም ቀን አለቃው እየከረረ ይመጣል። አሜን። ከጀርባ የሆነ ኃይል አለ። እሱን ተወና ጓዳ ግባ፣ አጥብቀ ጸልይ። ኮስተር ያለበት ፊት ላይ ኢየሱስ ጌታ ነው። በማግስቱ ስትመጣ አጥብቀ ጸልዬ ስትመለስ ሹመት ደብዳቤ ይሰጥሃል። ለማንም እተነብዮ በየሱ የሹመት ደብዳቤ ይሰጥሃል። ቢሮክ ላይ ያስቀመጠልሃል። እሱ ሰው ወደዚያ አምጡት ይልሃል። አተርጉም ጸልይ አጥብቀ ሻካራ ሳካ ያራ ሊጋዱ ሻዴ ፍረደ አንሶ ፋይናንስ የለም፣ ቤቴ ላይ ፋይናንስ እንደዚህ ብሎብኛል፣ ፋይናንስ እንደዚህ ተመቶብኛል። ኪሳራን እየመደበ ያለውን ነገር ዛሬ ፋይት ታደርገዋለህ። አጥብቀህ ትጸልያለህ። አባትን በድህነት ያኖረ አንተን በድህነትማ ያኖረ አያቶችን የቀጣ የድህነት መንፈስ አንተ ላይማ አይሰራ። አጥብቀህ ትጸልያለህ። የጌታን ባለጠግነት እብስ። አሜን። ብዙ ምክንያተኛ ነው። ሁሌ መንፈሳዊ አባትለ ከምክንያት ውጡ ይላል። አንድ መጽሐፍ እንደውም አለ። እግዚአብሔር ይመስገን። ኢየሱስ ጌታ። ሰበበኛ አትሁን። ኢየሱስ ጌታ። 38 ዓመት ሙሉ ተኝቶ ሰበብ ምክንያት ያበዛል። ኢየሱስን የሚያክል ትልቅ አምላክ መጥቶ ሰው በእውነት በንግግር ማን ይጨርሰዋል? አምላክ ስለመጣ እንጂ